በዓለም የማይዳሱ ቅርቶችን በማስመዝገብ ኢትዮጵያ በአፍሪካ ከቀዳሚዎቹ ትጠቀሳለች። ይህ ብቻ አይደለም፤ በዓለም አቀፍ ደረጃ እምቅ የቱሪዝም ሀብት አላቸው ተብሎ ከሚጠቀሱ ሀገራት መካከል እንዲሁ በተመሳሳይ በቀዳሚነት የምጠቀስ ሀገር ናት ሀገራችን ኢትዮጵያ። ያለን የቱሪዝም ሀብት አውቆ በአግባቡ አልምቶ መጠቀም ላይ ግን በጣም ብዙ ክፍተቶች አሉ። ከለውጡ በኋላ በተሰጠው ልዩ ትኩረት የቱሪዝም ዘርፉ እጅግ ከፍተኛ የሚባል መነቃቃት ውስጥ ቢሆንም አሁንም ግን ብዙ ያልጠቀምንባቸው ሀብቶች እንዳሉ ይነገራል። ከእነኛ መካከል ደግሞ የጂኦ ቱሪዝም ሀብቶቻችን ይጠቀሳሉ። እነኚህ ሀብቶቻችን ምን ላይ ናቸው? እንዴት እየተጠቀምንባቸው ነው? እንዲሁም ደግሞ በዓለም አቀፍም ደረጃ በሀገር አቀፍም ደረጃ የቱሪስት ፍሰቱን እንዲጨምርና ከቱሪዝም ዘርፉ የሚገባንን እንድንጠቀም ምን እየተሰራ ነው? ዛሬ በአዲስ ቀን የሀገር ጉዳይ አድርገን ስፋት የተመለከት ነው ርዕሰ ጉዳይ ነው። በኢቢሲ ዶት ስትሪም በሁሉም የማህበራዊ ሚዲያ አማራጮች እንድትከታተሉን እንጋብዛለን።